ትላንትና ወንጀል ሲሰራ ተደብቆ ነበር። ሰው የሚሰራው አይደለም። ይሻላል እኮ ይፋ ወጣ። አሁን ወንጀል እኔ እዚህ ቦታ ላይ ቀርጬ ምልከው ፖስት ማደርገው ወንጀል ሚሊየን እንደውም ወደ ቢሊየን ሰዎች ይመለከቱታል እኮ። ይመለከቱታል። እነዛ ሰዎች የኔን አርአያ ተከትለው ያህን ወንጀል በሰሩ ቁጥር እኔ መዝገብ ላይ ወንጀሉ ይጻፋል እኮ። ቀላል ነገር አይደለም። ሌላው ሲቀጥል ይሄ እንደ ተውበት ለማድረግ እንኳን አይመችም እኮ። ወንጀልን ይፋ ማውጣት አይደለም የተሰተረ ሰው አላህ እንደሰተረው። ደግሞ በጣም የሚገርመኝ ነገር አንድ ሀዲስ አለ። አላህ የቅያማ ቀን ሊሰትረው ከፈለገ አንድም ባሪያ ዱንያ ላይ ይሰትረዋል። የቂያማ ቀን ሊያዋርደው ከፈለገ ዱንያ ላይ አላህ ያዋርደዋል። አላህ ከውርደት አላህ ይጠብቀህ። ካለንበት ሙሲባ አላህ ነጃ ይበለን። አሁን ሌላኛው እኛ አንሰራውም ወንጀሉ ሌላው ትልቁ ያመጣብን ችግር እኮ ነው። ወንጀሉን እኛ አንሰራም፣ የሚሰራውን ወንጀል ግን አንጸየፍም፣ የሚሠራውን ወንጀል አንከለክልም። ይሄ ሀዲሱ የነቢዩን ሀዲስ አደራቸውን በልተናል። ስለዚህ ሰርግ ቤት ሂደህ አንተ ዘፈን እንደተከፈተ አውቀህ ራስን ታገላለህ ወይስ እንደ ባልሰማ ቁጭ ብለህ ምግብህን ትበላለህ? አንተም እኮ የዛ ተካፋይ ሆነሃል እኮ። ሙሲባው ቢመጣ እኮ አብረህን የምትጠፋው እኮ። ወተቁ ፊትነተን አለ አላህ። ሙሲባን ፍሩ፣ አደጋም ፍሩ። ላ ቱሲበን الذين ظلموا منكم خاصة ነጥሎ የማይመታ ሙሲባ ይመጣል አለ። ወንጀለኛውን ብቻ ነጥሎ የማይመታ ሙሲባ፣ አብሮ አንድ ላይ ይዞ የሚጠፋ ሙሲባ አለ። ያ ሙሲባ እንዳይመጣ ፍሩ አለ። ወላ ተርከኑ ኢለለዚነ ዘለሙ ፈተመሰኩም ናር አልዓለም አላ። ከእነዚያ ከበደለኞች ጋር አትጠጋጉ፣ ወደ እነሱ ጋር አትሂዱ፣ አትቅረቡ። እሳቷ ትነካችኋለች። ለእነሱ የመጣችው እሳት እናንተንም ትነካችኋለች። ዛሬ የሙስሊም ዘፋኞች በየጊዜው እየተበራከተ